ይሰራል አትምጫ መጀመሪያ ስመሽ ፈለኩት ሀይሚ ዛሬ ከባድ አጣብቂኝ ውስጥ ገብታለች። እንግዲህ የብሩክን ወንድም ብዙዎቻችሁ ያው በቲክታክ ታውቁታላችሁ። ከሚስቱ ጋር መጦ አንዳንድ ቪዲዮዎችን ላይቭ ላይ ይለቃል እንዲሁም ደግሞ ላይቭ ላይ ይቀመጣል ማለት ነው። ዛሬ ከሀይሚ ጋር ምንድን ያጋጫቸው ነገር ሀይሚ በጣም በድንጋጤ እንባወሉ እስከሚመጣ ድረስ በጣም በሚያሳዝን ሁኔታ የመጀመሪያ ተወውቃቸው በዚህ መንገድ ሆኗል ማለት ነው። በጣም ያስቆጣው ነገር ምንድን ነው? እንግዲህ ሀይሚ ከዚህ በፊት ሁለቴ ነው ምናምን ሄዳለች፣ ንሙሽ ጋ ግን እዛ ስትሄድ ወንድም እየውን አግኝተው አታቅም ወይም ደግሞ ተገናኝተው አታቅም፣ የብሩክ ወንድም እንዳለው ተናግሯል። ግን እዛ ቤት ሄዳ አታቅም ማለት እዛ ቤት ሄዳ እሱን አግኝተው አታቅም እና በዛ መንገድ እንግዲህ አታቆም፣ አይተዋወቁም ነበረ። ለመጀመሪያ ጊዜ ነው የተገናኙት። ደውሎ እንግዲህ ሀይሚ ላገኘሽ ፈልጋለሁ ብሎ ከጠራት በኋላ ለምን እኛ ቤት መጣሽ እኔ ሳልኖር እኔን ሳታስፈቅጂ እንዴት መጣሽ ነው እያላት የሚገኘው በጣም በጣም የሚያሳቀኝ ፓርት ደግሞ ሀይሚ አልዋሻችሁም፣ በጣም ነው ያሳዘነችኝ። ማለት ያው ለምን እንደሆነ ነገራችኋለሁ፣ ለምን እንዳሳዘነችኝ። ብሩክም እንግዲህ መጦ ሸምጥጧታል፣ ለወንድሙ አብሯል ማለት ነው። ሀይሚ ደግሞ እንግዲህ የታላቅ ወንድምን ስለምትፈራ ነው የምትዋሻው ምናምን እያለችው ነበር። ከዛም እኔ ካሳቀኝ አንደኛው ምንድን ነው ሀይሚ ለምንድን ነው ጭራሽ ቁሌት ትሰሪ ያለሽ አላላትም? ቁሌቱን ወስደሽ ወጡን የሰራሽውን በፌስታል ይዘሽ እንጂ ከፈለግሽ ሄደሽ ፌስታል ገዝተሽ ነይ ያሉት ፓርት በጣም ነው የሳቆጤ ማለት ነው። እና ብሩክ ዛሬ በከባድ ነው ፕራንክ ያደረጋት። ብሩክ ብቻ ሳይሆን የብሩክ ወንድም እንግዲህ ለመጀመሪያ ጊዜ ነው የተተዋወቁ ከሀይሚ ጋር እየተገናኙ የሚገኙት ማለት ነው። ለምን መጣሸ? ፕራንክ ጥሩ ነገር ነው። ወዲያውኑ የሚያልቅ ፕራንክ፣ በጣም የሚያዝናና የሰውን ትክክለኛ ማንነት የምታውቁበት ነው። ብሩክን በጣም እንድንወደው እንድንቀርበው፣ በጣም በቃ አላረ ለሱ ያለን ቦታ እንዲጨምር የሆነበት ምክንያት በተለያዩ ፕራንኮች ሀይሚ በብዙ ነገር ፈትነዋለች እና ያን ፈተናውን ስላለፈ ያንን ነገር ስላለፈ ነው። ጥሩ መልካም ማስተሳሰብ ያለው ሰው መሆኑን ስላወቅን ነው ከልባችን የወደድ ነው። ና ፕራንክ በጣም የሰውን ትክክለኛ ማንነት እንዲወጣ ያደርጋል። በድንገት አንድን ሰው እንደዚህ ያደርጋል። ያላደረገውን ነገር አድርጋል ሲባል በምን አይነት መንገድ እንደሚመልስ ስሜታዊ የሚሆን ሰው አለ። በጣም በቃ ቶሎ ብሎ የሆነ ውሳኔ የሚወስን የሚያስጠላ ውሳኔ የሚወስን ሰው አለ። ና ሀይሚ ዛሬ በጣም በከባዱ ነው ፕራንክ ያረጋት። እንዴት ማለት ቀላል ነገር ነው ያደረገው ግን በቃላደል የሆነ በጣም ነው የተጨነቀችው፣ በጣም ከምነግራችሁ በላይ። ወንድምየውም ደግሞ በጣም በቃ ስሬሱ ነው ነው ፕራንክ ያደረጋት ብሩክ። በጣም በቃ ሳቁ መጠት ቡፍ ነው ያለው። በጣም ነው በቃ የሚገርም ፕራንክ ነው ያደረጓት ሀይምዬ፣ የኔ ቅመም የኔ ቆንጆ፣ በጣም ነው ያሳዘነችኝ። አስባችሁታል የሆነ ማለት ተጠርታ ሄዳ እና የተብላ በክብር ተጠርታ መጀመሪያም ተናገረች፣ እንዴ ሙሽ ጋር ለመሄድ መጠራት አለብኝ ወይ? ደሞስ ብጠራ ብሄድስ ለምን ቆላ ይሰራ ሽላታል እና ሙሽ ላግዝ እኮ ነው ምናምን እያለች እና አይዬ የኔ ቆንጆ የኔ ውዋ በጣም የውዋ እኮ ናት። ልቧ ቀና ነው። የእውነት ነው የምላችሁ። ና ብሩክ ዛሬ በከባዱ የሰራላት ይሰራላት። ብሩክ ብቻም ሳይሆን ወንድምየውም በጣም መላኩ ይባላል። ያው በቲክታክ የምታቆት ሰዎች ታቆታላችሁ። እንግዲህ የአዲስ ተጋቢ ነው፣ ሙሽራ ነው። በቅርቡ እንግዲህ ጥሩ የሰርግ ፕሮግራም ይኖረዋል ብለን እናስባለን። ደስ የምትሉ ናችሁ። ቀልዳችሁ ከወንድሙ ጋር ሲያወሩ ራሱ ከብሩክ ጋር እንዴት መቀራረባቸው መግባባታቸው ደስ ሲል የእውነት ቀልዳቸው ራሱ እየተቀላለዱ ሀይሚን ከማግኘታቸው በፊት እየሳቁ ነበር። ብሩክ ተጠርቶ እንግዲህ መጣ በቃ በፈጣጣው፣ ም ምንም አላረግኩም አልጠራሁሽም፣ የታለ የጠራሁሽ ራስሽ ነው የመጣሽው። እኔ እንግዲህ እሱ የሚጠይቅሽን ጥያቄ እሱ በእሱ ተወጪ ምናምን ብሎ በጣም ነው ያጨናነቃት። ልትሄድ ሁሉ መጨረሻ ላይ ልትሄድ ነበር ጥላቸው እና እንዴት ቁሌት እኛ ቤት ውስጥ እግዚአብሔርን የቁሌቷን ሲያነሳ በጣም ነው ያዛጉትኝ። እንዴት እኛ ቤት ገብተሻለ ቁሌት ትሰሪ ያለሽ እና ምን ትስራ አረጉት። ተው እንጂ ብቻ ግን፣ ያው ወደ ዩቲዩብ ብቅ ብሏል። ከዚህ በፊት አይተን አናቅም ነበረ። ለማንኛውም ደስ ትላላችሁ። አይምዬ በከባድ ነው ፕራንክ የተደረገችው። ብሩክን ትሰሪለታለሽ ማለት ነው፣ ትሰሪለታለሽ። ስንጠብቃችሁ መጣችኋል፣ ጨረቃዎች። ሁሌ ማትጥፉብን ሰላማችሁን ፍቅራችሁን ደስታችሁን ነው የምንፈልገው። ያው ሰሞኑን በዓላት ነው፣ በዛም በዚህም ያው በጣም አምሮባችሁ ነው በዓላትን ያሳለፋችሁት። መልካምን ሁሉ ለእናንተ እንመኝላችኋለን። እንግዲህ ሀይሚን ያው በትንሹም ቢሆን አስደንግጧትም አስደንብሯትም ቢሆን ሀይሚን እንግዲህ ያው ተዋውቋታል። ጥሩ አላውቅም እኔ እንጃ። ሀይሜ በጣም ቀይ ተርበተበችው የምትገባው የምትሄድ የሆነ ጨነቃት የምትተነፍሰው የምታወጣው ቃል ሁሉ ብታይ በጣም ነው ያስፈራት እውነት። እያላት ብሩክ ደግሞ ከፊት ለፊቷ ሲሸመጥጣት እኔ አልጠራዎችም ብሎ እንደ ቪዲዮ ገብተይ ምናምን እያለችው ነበረና፣ ለማንኛውም ሀይሚዬ ከምንም በላይ እሙሽ ጋር በጣም እንደተቀራረብች እንደተለማመድች ነው እየተናገርች የምትገኙ። በጣም ነው ደስ የሚለው አማት ስትወድ። በተለይ የባል ወይም ደግሞ የፍቅረኛ ጓደኞች፣ ወንድሞች፣ ቤተሰቦች ሲወዱ ትልቅ ነገር ነው። ካልወደዱ በቃ መከራችሁን አሳራችሁን ነው የሚያበሉት። እውነት ሁሌም እኔ የምናገረው ነገር ነውና በቃ በአማት መወደድ በጣም ትልቅ ነገር ነው። ሀይሚዬም ደግሞ የምትወደድ ደስ የምትል ቀልጣፋ በቃ እንዴት ልበላችሁ፣ ንቁ የሆነች ጥንቅቅ ያለች ሴት ነችና መወደድ ሲያንሳት ነው። ሁሉም ሰው ይወዳታል። እንኳን የብሩክ ቤተሰቦች ይቅሩና እኛ በአዶችም በጣም ነው የምንወዳት የምናከብራት። እና ጨረቃዎች ዛሬ እንደዚህ ስለመጡ በጣም ደስ ብሎኛል። እንግዲህ የብሩክ ወንድምም ዩቲዩብ ከፍቶ እንግዲህ በአዲስ ቪዲዮ በአዲስ ቻናል እንደሚመጣ ተስፋ አድርጋለሁ። እኔ ቲክቶክ ላይ እከታተላለሁ ላይቭ ላይ ከሚስቱ ጋር የማዳም ቅመሞች ገብቼ እሱንም በደንብ እያበረታቱት እያገዙት ይገኛሉ። አብሬ ገብቼ ባለወራም የሚያወሩትን ገብቼ እከታተላለሁ፣ ምናምን ታባረጋለሁ፣ ምናምን ነገር ና የብሩክ ወንድም ነው ስለተባለ ማለት ነው እና እሱም ጥሩ ልጅ ነው፣ እስከ ሚስቱ ማለት ነው። ለማንኛውም ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንዳልኳችሁ ሰሞኑን ሳፋሪኮም የሚባል ኢንተርኔት ነበር የምጠቀመው፣ ምንም ሊያስጠቅመኝ አልቻለም። አንድ ቪዲዮ ፖስት ለማድረግ በጣም ብዙ ሰዓት ነው የሚፈጅብኝ። ስለዚህ ቪዲዮ እየረዘመ በሄደ ቁጥር ብዙ ሰዓት ነው የሚያቆየኝና ለዛ ጨራጠር ያሉ ቪዲዮችን ነው ማስተላለፍላችሁ እናንተም ላይክ ሼር በማድረግ አበረታቱኝ። ሙሉ ቪዲዮ ሙሉ ሀሳቤን እንግዲህ በሚቀጥለው ሰጣለሁ ወይም ደግሞ ኢንተርኔቱ በደንብ ሲለቀቅ ረዘም ያለ ቪዲዮችን እለቅላችኋለሁ። እስከዛ ግን በእያላችሁበት ሰላማችሁ ይብዛ። ጨረቃዎችን የምትወዱ የምታደንቁ፣ ለእነሱ ያላችሁን ፍቅርና ቦታ አውቃለሁ። ስለዚህ በእነሱ ስም ላይክ ሼር ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላም ደሩ